ይደርብን እንደው ፍቅሯን እንኳን ባያውቁ እንደው ያመጣችሁን ፍትፍት እየበሉ እንደው ዝም ዛሬ ድንግል ማርያምን እንደዚህ መውነቱን መናገር ነው። መፍራት አያስፈልግም። በድንግል ማርያም ውልውል የለም ድርድርም የለም። እንዴት በእናት ድርድር የለም። ህይወታችን ናት ድንግል ማርያም፣ ህይወታችን ናት ኦ ማርያም በእንተዝን አፈቅረኪ ሆነ አበየኪ ስመውለድኪ ለነ መብላ ጽርቅ ዘባማት ወስተ ህይወት ዘባማ። አመስግናል ግልለ አመስግል እንዴ፣ በይ ተስማ ለማርያም መልተን እኮ ብለን ተስሞ በሽታ ያለበት ውስጥ ገብተን በሽታውን አስወገዳ፣ ንጹ እንጀራ አድርጋ፣ በጨለማ ስልን በላ ብርሃን አብርታ፣ ተንከባከባ እንደዚህ መመለስ ሲገባ ዛሬ ለነገሩ እንደዚህ ብሎ ያልተማረ እመቤታችን አያውቃትም። እኛ እናታችንን አይተናታል። ሁላዊት አምላክ መብርሃን በየብተስማ ለማርያም ብለን ነው የተማርነው። ለዚህ አብርሳናለች። ትናንትና ለነበረው ደጅ መጽናት እሷን ደጅ እየጸነ እየተማለን በፊቷ እየሰገን ሰላም ለጅ እያልነው ዳሴ ማርያሟ ከቁርሳችን ከእራታችን አስቀድመን ምንመገባት እሷ ነበርን ደልተን ስሟን ጠርተን የማንጠግባት እናታችን ፍቅሯ በረከቷ አሁንም ዛሬ የሚደርብን ወላዲተ አምላክ ድንግል ማርያም። ሁላችንም እኮ ነርስ አዋላጃችን አዋላጅ ዶክተራችን ናት፣ አይደል እንዴ? እንኳን ማርያም ማረችሽ ተብላ እናታችን ተጎብኝታለች፣ ማርያም ምራታለች። ማርያም አዋልዳ። ማርያም ድንግል ማርያም ስሟን የጠራ እንኳን ኦርቶዶክሳውያን፣ ማን ነው ሙስሊሙ መሪማ ብሎ ሲጠራት ያከብራታል፣ ይወዳታል። ዛሬ ማርያምን የሚያሳድዱ የሚያናንቁ ወይ ተባለሉ በቅር መገስኪ ህዝብ አይዛን በፊትሽ ይሰግዳሉ፣ በፊትሽ ማለላሉ፣ የእግርሽን ጣት ትቢያ ይልሳሉ ይላል እነሆ ድንግል ማርያም በዚህ ትንቢት ተነግሮላታል። ድንግል ማርያም ወላዲት አምላክ እሷን ዘር ባያስቀርልን ኖሮ እንደ ሰዶም እንደ ጎሞራ በሆን በመሰልን ነበረ ይላል አባት እየድንግል ኢሳይያስም ተናግሮታል ማለት ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናቶቻችን ስልሳ አመት ሰባ ዓመት ነው። እሷ ግን ዘላለማዊ እናታችን ናት። እናት ያላችሁም እናት የሌላችሁ ሁሉ እናታችሁ ድንግል ማርያም ናት። እናታችን ድንግል ማርያም ናት። አይደለም እንዴ? ክብሯ ፍቅሯ፣ በረከቷ ረዴቷ አይደርብን። አዎ፣ ሌላው ደግሞ በፊት ሲያጨበረብር የነበረው አልሳካለት ሲል ሲጠነቁል፣ ሲያስጠነቁል ያጋንንትን ስም ሲጠራ ከሰረ ያቂ ሳራ ደግሞ ሲደርስበት አሁን ደግሞ ሌላ ቢዝነስ ፍለጋ ሄደው ደግሞ አዎ ሌላ ነገር ይላል። ድንግል ማርያም ስላልተሳካለት ማለት ነው። አሁን ደግሞ ነገ እዚህ ወጥቶ ደግሞ ሌላ ይሄዳል ማለት ነው። ትናንትና ዛሬ ጠንቋይ ብሎ ሻሽ ጠምጥሞ መርካቶ ላይ ገዝቶ፣ ካባውንም መርካቶ ላይ ገዝቶ የተናገረው ትናንትና ጠንቋይ የነበረ በትክክል የቤተ ክርስቲያን ትምህርት ያልተማረ በጥንቁልና ብቻ ጊዜውን ያላከነ መጨረሻም ደግሞ አዎ ጠንቁሎ ጠንቁሎ ገንዘቡ አልሰበስብልህ ሲል እሑድ እሑድ ደግሞ ሌላ ቦታ እንዲህ እንዲህ ነው ነው ይላል። እኛ የመጀመሪያችን አይደለም። ከሐዋርያት አንዱ ይሁዳ ጌታችን ኢየሱስ ክርስቶስ በሰላሳ ዲናር ሽጦታል። አዲስ ነገር የለም። አብያት ተክል ይነቀላል አሬ፣ ለምዴ አብ ያልተከለው ይነቀላል ይላል። ከሦስት መቶ አስራ ስምንቱ ሊቃውንተ ቤተ ክርስቲያን እነ አርዮስ፣ እነ ሰባልዮስ፣ እነ መቅዶንዮስ፣ እነ ንስጥሮስ፣ ዛሬ አዲስ ነገር ምንም አይመጣም። ስለዚህ በዚህ መሠረት ቅድስት ቤተ ማብላት ማጠጣቷን ቃል እግዚአብሔር እነሆ አሻግራ በረጅም ስብከት ቅድስት ቤተ ክርስቲያን በወንጌል ትጣራለች ማለት ነው። ኑ ስጋዬን ብሉ፣ ደሜን ጠጡ፣ የዘላለም ሕይወት ታገኛላችሁ። ከዘላለም ሕይወት አራቅን አራቅንም ልታርቀን አትፈልግም። ቀርበናል፣ እግዚአብሔር የተመሰገነው በጸበሉ ተጠምቀናል። ጸበሉን ጠጥተን ከደሬ ስጋ ድነናል፣ ተፈውሰናል። ምስክርነቱ ቅድም ከጠዋት ጀምሮ ተሽጎድጉሯል። ማየት ማመን ነው። ያመነ የተጠመቀ ይድና ይፈረድብ ያላመነ አልተጠመቀ ደግሞ ይፈረድበታል። ያመኑ የተጠመቁ እግዚአብሔርን ደጅ ጠኑ። ሐሳባቸው ተሟልቷል። ጠማማው ተቃንቶላቸዋል። ጨለማው ብርሃን ኖሮላቸዋል። እግዚአብሔር የተመሰገነ ይሁን። ብዙ ምስክርነት ሰጥቷል። በዓለም ውስጥ የአባታችን የአቡነ ሐራ ድንግል እግዚአብሔር በቀዝ ተሰጣቸው ቃል ኪዳን ዓለም ሁሉ ተጠቅልቋል። ብዙዎች ብዙዎች በየዕለቱ በየዕለቱ ክርስትና ይነሳሉ። ቄደሩ ብዙ ነው፣ ወይም የነሳ ጥምቀቱ ብዙ ነው። ከብዙ ከተለያየ ቦታ እየመጡ ነው። እግዚአብሔር የተመሰገነ ይሁን። አንተም ነገ ንሳ ገብተህ ትመጣለህ፣ ሌላው እንደመጣ ማለት ነው እና አዎ፣ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በናዝሬት ብዙ ብዙዎቹን ሲያሳስት የነበረው መምህር ሳሙኤል የተባለው እንኳን በናዝሬት በተለያየ ቦታ ዛሬ ተመልሶ ዛሬ ይቅርታ ድንግል ማርያም ከጨለማ እጁን ይዛውታኝ እጄን ይዛውታኛለች ብሎ ዛሬ ያሳሳታቸውን ሁሉ መልሷል። እግዚአብሔር የተመሰገነ ይሆን። ሌሎችም ይመጣሉ ይመጣሉ። የትንቢት መፈጸሚያ አለመሆን ነው ወዳጄ ቀረብ ተማር። ካልተማሩ ካልተማሩ ማመን የለም። እ ካመኑም ደግሞ መማር አስፈላጊ ነው። ቤተ ክርስቲያን ታስተምራለች፣ ቤተ ክርስቲያን ትመክራለች፣ ቤተ ክርስቲያን ጡቷን እያጠባች ታሳድጋለች። ዛሬ ጡት ነካሽ የሆኑት ጡት ነካሽ የሆኑት ትናንትና ፍትፍቱን እንጀራውን በልተው እንዲያው ዝም ብለው ሰውነታቸው ደንድ ነው ወፈረው ዛሬ በማመስገን ፈንታ ጡት ነካሽ የሆነው በጥርሳቸው የቤተ ክርስቲያን ያሳደገቻቸውን የእናታቸውን ጡት እየነከሱ ያሉ አሉ። ሳሌ ለነ ማርያም ምረተ ወልድሽ ያውፀነ ማርያም ይሉ የነበረ ዛሬ በልቡሰ ስጋ አጋንንቱ ነው የመጡ አሉ። እግዚአብሔር ይመልሳቸው። ምክንያቱም በስነ ምግባር አንድ ሰው ካላደገ ካልተኮተኮተ፣ መጀመሪያ ያደገበትን ነው ቢማርም ያደገበትን ስለሆነ ያው አስተዳደግም የተበደሉ ሰዎች መጨረሻቸው የሚታየው አስተዳደግ ላይ እንደተበደሉ ነው። እና ስለዚህ እናትን ፍቅር ያላወቀ ለእናት ያልታዘዘ ለእመቤታችንም አይታዘዝም። የእናት ፍቅር ያልገባው ደግሞ በእናት ያላደግም ሊሆን ይችላል። በእናት ያላደጉ በማደጉ ያድርጋሉ በማደጉ ያደጉት እራሱ እናቶቻችን ይወዳሉ ማለት ነው። ስለዚህ ወገኖች፣ የእናታችን ፍቅር የሚገባን የድንግል ማርያም ፍቅር የሚገባን የወላጅ እናቶቻችን ፍቅር ስናውቅ ነውና፣ እናታችን ከሁሉም ትበልጣለች፣ ከሁሉም ትበልጣለች፣ ከሁሉም ከፍ ትላለች፣ ከሁሉም የመወደድ የመከበር ግርማ ያላት የአቢ ክብር አለማርያም ሁሉም ቅዱሳን ከሁሉ ቅዱሳን ድንግል የድንግል ማርያም ክብር ይበልጣል፣ ይላል። አዎ ለአንቺ ክብር ምስጋና ይገባል፣ ለኪዱሉ። አዎ ከነቢያት፣ ከሐዋርያት፣ ከሊቃነ ጳጳሳት፣ ከመላእክት ካንቺ ሁሉ ትፈልጫለሽ ይላል። ድንግል ማንቲ ታቢ እምሊቃነ ጳጳሳት ወፈርፋደ ተከብር ነቢያት። አዎ ከነቢያት፣ ከሐዋርያት፣ ከሊቃነ ጳጳሳት፣ ከሁሉም ትፈልጫለሽ። እንደቅዱስ ፍሬም እንደ ያጭ ፍቅር እንዴት ብለን እናገረው ያሏል ያሉላት ናርም መስመይ ድክር ፈጽሞ ጥንቁ ከነጊረ። አዎ እንደው ዝም ማለት ይሻላል። እንዴት አድርገን መጀመሪያ እንዲህ ብሏት ነበረ እኮ ድንግል ሆይም፣ በቤቴ ሆይ፣ ፍቅርሽ መስቶልኝ እንደ ምግብ ተመግቤው፣ እንደ ልብስ ለብሼው፣ እንደ ውሃ ጠጥቸው ሳመሰግንሽ ብኖር አድራ አላት እንጂ እንዳንተ ዝቃል አደረጋትም፣ ከፍ አድርጓታል። ማርያም ወይ ከፍ ከፍ እናደርግሻለን፣ ወድሻለን። እስቲ ግለጽ ውስጥ፣ ምስጋናችሁ ፍቅራችሁን ለመቤቴ ግለጽ ውስጥ